ልጅቷ የፈለገችው ነገር ሌላ ነው፣ አረቢቷ ደግሞ ልታደርጋት እያስገደደቻት ያለው ነገር ሌላ ነው ማለት ነው። በአሁኑ ሰዓት ላይ አረቦች አዲስ ያመጡት ፋሽን አለ። ባካቸው አዲስ የምትመጡ እህቶች የባካቸው ይህንን ነገር እንድታቁና ይህ ቪዲዮ ደግሞ ለብዙ እህቶች እንዲደርስ ጥንቀቅ እንዲያደርጉ ፈልጋለሁ። ቪዲዮን ላይክ፣ ሼር እያደረጋችሁ ለሁሉም ሰው እንዲደርስልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዲናችሁ ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ይገዛልኝ ሀገራችንም ሰላም አድርገልኝ አልኩኝ። እንደተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት ልጅቷ የፈለገችው ነገር ሌላ ነው። አረቢቷ ደግሞ ልታደርጋት እያስገድድ ልታደርግ እያስገደደቻት ያለው ነገር ሌላ ነው ማለት ነው እና በአሁኑ ሰዓት ላይ አረቦች አዲስ ፋሽን ይዘው መጥተዋል። እህቶቼ አረቤ ስትኖሩ ብራችሁን በየጊዜው ተቀበሉ። እንዲሁም ደግሞ አዲስ እንደመጣችሁ ማድረግ ያለባችሁ ነገር ምን እንደሆነ ልንገራችሁ። ሶስት ወር እስከሚሞላችሁ ድረስ በሶስት ወር ውስጥ ግዴታ እዛ ቤት ላይ እቃማችሁ መሰራቱንና እዛ ቤት መስራታችሁን ማረጋገጥ አለባችሁ ማለት ነው። እቃማ ካልተሰራላችሁ፣ እንዲሁም ደግሞ ደመዛችሁ በስነ ስርዓት ማይሰጣችሁ ከሆነ መፍትሄ መፍጠር አለባችሁ ብዬ አስባለሁ ማለት ነው ለምን አረቦች በሆኑ ሰዓት ላይ አንድ በቀደም የሆነች ልጅ ሶሻል ሚዲያ ላይ አረብ መዳሜ ምግብ አሰጠኝም፣ በረሃብ እንትን በጣም እየተሰቃየም ነው እና ምግብ አይሰጡኝም ብላ በሶሻል ሚዲያ ለራሷ ስልክ የላትም ቤቱ በመጡ ጓደኞቿ በሰራተኛ በስልክ ላይ ቀርጸው ሶሻል ሚዲያ ላይ ለቀዋት ነበረ። ያ ቪዲዮ ደግሞ ለመዳሞቿ ደርሶ ወይም ደግሞ ለቤቱ ለሚሰራው ሰውዬ ደርሶ ለምትሰራበት ሰውዬ ማለት ነው ደርሶት፣ እሱ ምንድን ያደረገው ልጅቷን ውሸታም ናት እና ቤታችን ምግብ አለ፣ እራሷ አውቃ ነው የእኛን ስም ለማጥፋት ነው ብሎ ምንድን ያደረገው ሶሻል ሚዲያ ላይ በግድ እየጮኸባት ማለት ነው። ልጅቷ በጣም ፈርታለች። በጣም ችግር እንዳለባት ታስታውቃለች። ፊቷ ራሱ በጣም በጣም ጉዳት እንዳለባት እና ቤት ውስጥ ዘይቷ ራሱ እንደምደበድባት ተናግራ ነበረ። ማነው እዚያ የተለቀቀው ቪዲዮ ላይ እና ቪዲዮ ሰርቼበታለሁ፣ በነገራችን ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ከዛ ምንድን ነው የተደረገው? ልጅቷን እየጮኸባት ሂጂ፣ ምግቢ፣ መጥበቅ ውስጥ ገላ እያላት ልጅቷ ደግሞ የምታደርገውም ከዚህ በፊት ያንን ነገር ስላለመደች በዚህ በፊት ምግቢ ብሏት አያውቁም እየጮኸባት። ከዛ በቃ የምታደርገው ጠፍቶባት ተደናብራ እንትን መጥበቁ ራሱ ጠፍቶባት እንትን ስትል ነበረ። ማነው ሰውዬው ደግሞ ይህን ነገር እያደረገ ያለው ለምንድን ነው ለምን ስማችንን አጠፋች ስማችንን እንዳጠፋች ደግሞ እኛም ውሸት መሆኑን ማረጋገጥ አለብን ብለው ልጅቷን ውሸት ለማስባል በጣም ሲያሰቃዩት ነበረ ማለት ነው ግን መጥበቅ ውስጥ ገብታ ምግቡን ሳህን ላይ ሰጥተዋት ስትበላ አላየንም ሄደሽ ምግብ ቢቢ ስላት ብቻ ነው ያየነው እና ከዛ በኋላ ምንድን ነው ግን ልጅቷ በሰላም ከዛ ቤት ሶሻል ሚዲያ ላይ ቪዲዮ ተንትን ተብሎ የልጅቷ ተርቤ ያለችው ብዙ አልተሰራጨም ነበረ ግን ሰውየው ሲጮህባትና ሂጂ መጥበቅ ውስጥ ምግብ ምግብ የለም ለምት ያለች ያለ ሲጮህባት የነበረው ቪዲዮ ብዙ ሰው ጋር ደርሶ ሙቤ አላህ ጀዛውን ይክፈለውና ምን አደረገ ልጅቷን ከዛ ቤት እንድትወጣና ወይም ደግሞ ሌላ ቤት እንዲቀይሯት ተፈልጎ ነበረ ግን በሰላም ከዛ ቤት ወታለች ማለት ነው። ሌላም ቤት ትግባ አትግባ እሱን ማቅብ ነገር የለም። ከዛ ቤት ግን ወታለች። ግን እንደዛ አይነት ነገር ደግሞ ጓደኛ የሌለበት ስልክ የሌለበት ቤት ስትኖሩ ደግሞ መግቢያ ላይ እንዳያቸዋት ልጅ ስልክ የላትም፣ ከሻፍ ነው ደግሞ ምንድን ያለቻት እች ሰራተኛ እዋት ስትን ነበረ ማለት ነው። እና ለሴቷ ራሱ ስትጀምር ራሱ ሰራተኛ እዩ ብላ ከዛ ይሄንን ስልክ ደዊ እናትሽ ጋር፣ እናትሽ ጋር ደዊ እና አሳፍርሽ አለው። እናትሽ ጋር ደውለሽ እንደምትመጪ ንገርያት እንቺ አሁን እኔ ከኔ ጋር ከወጣሽ እኮ የት እንደምትሄጂ ማን እንደወሰደሽ የሚታወቅ ነገር ስለሆነ እናትሽቅ ደዊና እኔ ሪፖርት ሊመጣ ነው መታችሁ ተቀበሉኝ ብለሽ ተናገሪ ብላ ነው እያለቻት። የነበር የሰጠቻትን ብር ትንሽ ነው። ልጅቷ ስልክ የላትም ችግሯን ልትናገር ግልጽ ልታደርግ ለቤተሰቦቿም ልትናገር። ሴቷ በፈለገች ሰዓት ነው ሰታት የምትናገረው ማለት ነው። ገብታችኋል። አንዳንድ አረቦች በጣም ስልክ ከልክለው ከሰው እንዳትጨመሩ አድርገው ችግራችሁ፣ ችግር እንኳን ቢደርስባችሁ ብር እንኳን ብትከላከሉ ምግብ እንኳን ባይኖርበት ሴቶ ሰዎቹ የሚደበድቧቸውን ችግር የሚያደርሱባችሁ እንኳን ቢሆን ስልክ የማይሰጡ አረቦች አሉ። ሆኖም ግን ስልኩ ችግር የለውም ግን ብራችሁን በስነ ስርዓት የሚሰጧችሁና ነፃነት ነጻነት የሚሰጧችሁ በጊዜያችሁ የሚታርፉ ምግብ ያለበት ቤት ከሆነ ችግር የለውም ግን ምግብም ከልክሏችሁ ብርም ከልክሏችሁ፣ በባዶ እንደገና በቀልት ሄዱ ስትል፣ ወይ አንድ ወር ብቻ ሰተው፣ ወይም ለምሳሌ አመት አሰሪታት ሊሆን ይችላል፣ ሁለት አመት አሰሪታት ሊሆን ይችላል፣ ብሩን ሙሉ አልሰጠቻትም ሊሆን ይችላል። ግን እሷ እያደረገች ያለችው ይሄው ብርዋን ሰጥቻት ቤተሰቦቿ ገደዊ ሲላት እንኳ ኢምቢ ብላለች ለማስባል ነው። ይህንን ነገር እያደረገች ያለችው ማለት ነው። እናም አረቦች በአሁኑ ሰዓት ላይ እኛ ሶሻል ሚዲያ ላይ ወቱ ችግራቸውን ስለሚናገሩ ብዙ ስለ ብዙ ሰራተኞች ስለሚ የሚያውቁ ችግራቸው እንዳይጋለጥባቸው የእነሱ መጥፎነት እንዳይጋለጥ እየሸፋፈኑ በሶሻል ሚዲያ እየቀረጹ እየለቀቁ ነው ያሉት። ለምን ብዙ ቦታ እንደሚሰራጭ ስለሚያውቁ ማለት ነው። ስለዚህ እህቶቼ ምንድነው ማድረግ ያለባችሁ? እቤት አሁን ለምሳሌ መዳም ቤት ስትሄዱ በተለይ አዲስ ከሀገር ስትመጡ በሶስት ወር ውስጥ የሰዎቹ ጥሩነት እንዲሁም ደግሞ እንቱም ብራችን በስነ ስርዓት ይሰጧችኋል ወይ መኖሪያ ፈቃድን አሰርቶላችኋል የሚለውን አረጋግጦ ማለት ነው። ያልሰረቱ ላችሁ ከሆነ መኖሪያ ፈቃዱን የማያስተካክሉ ከሆነ ምንድን ነው ማድረግ ያለባችሁ? መክተብ ጋር ደውላችሁ ወይም ለቤተሰቦቻችሁ ደውላችሁ ይህንን ችግር ተናግራችሁ ቤተሰቦቻችሁ ደግሞ ሄደው ችግሩን ችግራችሁን እንዲፈታ ሊያደርጉላችሁ ይችላሉ ማለት ነው። ስለዚህ ተጠንቀቁ። እኔ ሄቴ አሁን ጣይፍ ነው ያለችው፣ በጠለብ ነው የመጠችው። ከመጠች አሁን ወደ ስምንት ወር ሆኗታል። ገና እንደመጠች ወር ሳይ ሞላት ነው ትን እንታሰራላት ያደረግኩት ማለት ነው። ሰዎቹ ጥሩ ነበሩ አልሐምዱሊላህ። ስልክ ሰጥቷት ወዳሁ እኔ ጋር የደወለችው ወዳሁ ነው ሁሉ ደግሞ ለብሯ ራሱ አካውንት ከፍተው በዛ ነው በየወሩ እዛ አካውንቷ ላይ የሚያጠራቅሙላት ማለት ነው። ስልክ ሰጥተዋታል። አልሐምዱሊላ በነፃነት እየሰራች ነው። ስራ ይበዛባታል ግን ሆኖም ግን ቁራን እንድትቀራ ሶሻል ሚዲያ ላይ እንዲሁ ብዙም አትጠቀምም። ግን ቁርአን እንድትቀራ ጊዜ ሰጥቶታል። ግሩፕ አላት ሰዎቹም ስራ ይበዛባታል ግን ሆኖም ግን ሰብር አድርጊ፣ አትጥፊ እያልኩ እያስተባበልኳትን ያለው ማለት ነው። እና ከመጥፋታችሁ በፊት ከወጣችሁ በኋላ ችግር ሊያጋጥማችሁም ስለሚችል ከመጥፋታችሁም እንዲሁም ደግሞ እዛ ሆናችሁ ችግር ከመድረሱ ተጠንቀቁ ማለት ነው። እና ለቤተሰቦቻችሁ ተናገሩ ችግራችሁን ዝም አትበሉ ማለት ነው። ብራችሁን ከአንድ ወር ከሁለት ወር ካለፈ ግዴታ ብራችሁን በየወሩ መቀበል አለባችሁ። ብራችሁን አታጠራቅሙ። ሲጠራቀም አረቦቹ ይኪዳሉ እና ብዙ ሲሆንባቸው በቃ ለሰራተኛ የሚሰጡት ገንዘብ ለራሳቸው በአንድ ቀን የሚያጠፉትን ገንዘብ ለእናንተ ሲሰጡ በጣም ያማቸዋል። የሆነ በቃ እንትን የሆነ እጃቸው ተቆርጦ ከስጋቸው የሚቆረጥ ነው የሚመስላቸው ማለት ነው። አምሳ ብር እንኳን አስር ብር ለእናንተ መስጠት አይፈልጉም እነሱ ግን በምግብ አንዴ በመጥለብ ብቻ የአንድ ወር ደሞዝ ይጨርሳሉ። ግን የእኛ የሚሰጧት ነገር ግን በጣም ነው ውስጣቸው እንትን ትላቸዋለች፣ በጣም ይናደዳሉ፣ መስጠት አይፈልጉም። እና ተጠንቀቁ፣ ብራችሁን በየወሩ ተቀበሉ። እንዲሁም ደግሞ ችግርም ካለባችሁ ለቤተሰቦቻችሁ ደውላለሁ ብላችሁ አስደውይኝ ብላችሁ ለቤተሰቦቻችሁ ደውላችሁ ችግራችሁን ተናገሩ። መክተብ ጋር ደውሉ፣ እንትን ኤምባሲ ያመጣችሁን ኤምባሲ ችግራችሁን ተናገሩ ማለት ነው። ዝም አትበሉ፣ አትፍሩ እና የሆነ ነገር እንኳን ያለ ዕቅማችሁ የሆነ ነገር ሲጠይቋችሁ አልችልም ማለት አለባችሁ ማለት ነው። መብትና ግዴታችሁን ይወቁ። እንዲሁም ደግሞ ጎረቤት፣ ጓደኛ ቤት፣ እህት ቤት ወስተው የሚያሰሯችሁ ከሆነ አልፈልግም፣ አንቺ ቤት ነው ሊሰራ የመጣሁት አንቺ ቤት ብቻ ነው የምሰራው ብላችሁ ግልጽ አድርጋችሁ ተናገሩ ማለት ነው። ከአቅም በላይ የሆነ ነገር አትስሩ። ብትታመሙ የነገ ቀን ወላሂ አረቦቹ አውጥተው ጥለው ወይም ደግሞ እናንተን አሳፍረው ሌላ ነው የሚቀይሩት እና ከአቅማችሁ የሚበዛ ነገር አታድርጉ። ተጠንቀቁ ነው የምላችሁ። ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛልኝ። አላህ ከክፉ ነገር ይጠብቀን፣ የሚጠብቃችሁ ቪዲዮውን ግን ለብዙ እህቶቼ እንዲደርስ ላይክ፣ ሼር አድርጉልኝ። እንዲሁም ደግሞ ለቻናሌ መዲሰ ሆናችሁ ሰብስክራይብ አድርጉ። አዳዲስ የሚመጡ ቪዲዮዎች አዳዲስ ትምህርት ያላቸው ቪዲዮዎች ስለሚለቅላችሁ ማለት ነው እና በዱዓ እንረሳሳ። አሰላሙ አለይኩም ወረህመቱላሂ ወበረካቱ